እንኳን ለሆሳዕና በአርያም አደረሳችሁ አደረሰን። ጾም ስምንተኛው ሳምንት ነው። በቤተ ክርስቲያን ውስጥ ዘንባባ ተይዞ በቅዳሴው ላይ ሁሉ እየተዘመረ ይህ እለት ይታሰባል። በቤተ ክርስቲያናችን ልዩ ቀን ነው። ልዩ ቀን የደስታ ቀን ለምን በማቴዎስ ወንጌል ምዕራፍ 21 እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱና በአህያይቱ ውርንጫ ላይ በተአምር በአንድ ላይ ተቀምጦባቸው ወደ ቅድስቲቱ ከተማ ገባ የሚለው ዓለም ሁሉ የተደነቀበት ድንቅ እለት ነው ይህች ቀን ልዩ ቀን ነች ይህች ቀን የሆሳዕና እለት ድንቅ ነው ምን ሆነ የዛን ቀን በመጀመሪያ ጌታ ሁለቱን ደቀ መዛሙርት ላካቸው ምን አለ የታሰረች አህያ ታገኛላችሁ ፈታችሁ አምጡልኝ። ሰው ቢጠይቃችሁ ግን በሉ ለጌታ ያስፈልጉታል በሉ። ማንንም ቢጠይቃችሁ ለጌታ ያስፈልጉታል በሉ። አህያይቱ መጣች፣ ቁርንጫይቱ መጣች። ሰው አነጠፈ፣ በመንገድ ላይም ልብሱን አነጠፈ። በዛ ላይ ተቀምጦ ወደ ቅድስቲቱ ከተማ ገባ። ሰው ሁሉ ባንድ ላይ ይጮኽ ነበር፣ ሆሳኢና ለዳዊት ልጅ ሕፃናት ሳይቀሩ ዘመሩ። የተበሳጩ ሰዎች ግን ነበሩ። ለምን ነው የሚዘመሩት? አሰማም እንደ ምን እንደሚሉ ሆሳኢና እያሉ አምላክ ሲያደርጉ ዝም ትላለህ አሉት። እነሱ ዝም ቢሉ እናንተ ዝም ብትሉ እነሱ ዝም አይሉም። እነሱም ዝም ቢሉ ግን የቢታኒያ ድንጋዮች አመሰግኑኝ ይገኛል ሲል በተአምራት ድንጋዎቹ እየዘለሉ ሁሉ ጌታን የዳዊት ልጅ ሆሳዕና በአርያም ብለው አመስግነውታል። በዚህ ቀን ምን አብይ ነገር እንመልከት ወገኖቼ። አንደኛ ጌታ ከደቀ መዛሙርቱ ሁለቱን ላከ። ምን አላቸው? የታሰረች አህያ ታገኛላችሁ፣ ፈታችሁ አምጡልኝ። ሁለቱን የላከው ሁለቱን ካህናት ነው፣ ሁለቱን ቀሳውስት ነው። የታሰረች አህያ አምጡልኝ ያለው ምንድነው? የታሰረች አህያ ከኃጢአት የምንፈታበት ሰዓት ደረሰ። ታስረን ነበረ አው እንደ እንሰሳ እንደ ሐያም ተቆጥረ ነበረ። አህያን ለምን ጠቀሳት? ብዙ መከራ ያለባት ብዙ ሸክም ያለባት አው ቁስልም ያላት ናት። እሱን ሽፍን አደረገ። በዛም ላይ ተቀመጠ። ከባት ያበሳ ነው። ስለዚህ ሂዱ ፈታችሁ አምጡልኝ። የሰው ልጅ ሁሉ ከኃጢያት ማይሰር የሚፈታበት በሳ ደረሰ። ማንን ላከ? ሁለቱን ደቀመዛሙ ላከ። ማቴዎስ 17 17 ጀምራሽ ስትመለከቱ ምንድን ያለው? የመንግስተ ሰማያትን መክፈቻ ቁልፍ ሰጣቸው፣ ለካህናቱ ለነ ጴጥሮስ ለሐዋርያቱ ሁሉ የሰው ልጅ ከኃጢአት የሚፈታበት ሰዓት አደረሰ። መጣ በአህያ ላይ ተቀምጦ ያንን ቁስሏን ሽፍን አደረገላት። ኃጢአታችንን ሊሸፍን፣ ገበናችንን ሊሸፍን ከባቴ አበሳ ኢየሱስ ክርስቶስ። አዎ በአህያይቱ ላይ ተቀመጠ። ሌላው ግን በአህያ የተቀመጠ ጋልቦ አያመልጥም። ቅርብ ነኝ፣ የቅርብ አምላክ ነኝ ሲል፣ ሌላው ጦርነት ሲሆን በፈረስ ይቀመጡ ነበር። እሱ ግን ባህያ ተቀመጠ። ባህያ ሲቀመጡ ዘንባባ ሲይዙ ግን ሰላም ነው። የዘንባባው ምልክትም ሰላም ነው። ሆሳዕና ሄ ነው። ሁሉም ዘመሩ። ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ ሰው የተባረከ ነው እግዚአብሔር ነው አሉ። ሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው በማለት ጌታችንን በክብር መቀበላቸው የሚታወስበት ነው። ዘንባባ የደስታና የድል አድራጊነት ምልክት ሲሆን እስራኤል ካስከፊው የግብፃውያን አገዛዝ ተላቀው ባሕረ ኤርትራን ሲሻገሩ የተሰማቸውን ደስታ ዘንባባ ይዘው እንዳከበሩ፣ በአዲስ ኪዳንም መድኃኒታችን ኢየሱስ ክርስቶስ የሰውን ዘር ከዲያብሎስና ከሲኦል ባርነት ነፃ ለማውጣት ወደ መስቀሉ በተጓዘ ጊዜ ሕዝቡ ዘንባባ በመያዝ ዘምረዋል። እስራኤል ዘነፍስ የተባልን ክርስቲያኖችም ዕለቱን ዘንባባ በመያዝና በግንባራችን በማሰር እናከ ለታሰሩት መፈታትን የሚሰጥ ጌታችን ከማሰሪያዋ በተፈታች አህያ እንደተቀመጠ ሁሉ ከኃጢአት እስራት በተፈታ ሕይወት ዛሬም ያድራል፣ የህሊና ሰላምን ይሰጣል። ስለዚህ ንስሐ ገብተን ጌታችንን ሆሳዕና በአርያም እያልን ላመሰግነው ይገባል።